የአሜሪካ የሩሲያና የሰሜን ኮሪያ አቋም በመንግስታቱ ድርጅት ግዙፍ የዓለማችን መድረክ ላይ አንድ ሆኖ ለዛውም የሀገራት ተወካዮች በአንድ አጀንዳ ላይ ተስማምተው እጃቸውን ሲያወጡ ለዓለም እንግዳው የፖለቲካ አሰላለፍ ሆኖበታል። ፒዮንግያንግ በዋሽንግተን አጀንዳ ተገዝታ ማየት በእርግጥም የዶናልድ ትራምፕ መምጣት አንዳች አዎንታዊ ይሁን አሉታዊ፣ አሁን ላይ በድፍረት መገመት የማያስችል ለውጥ ሊመጣ እንደሚችል ያረጋገጥ ሆኗል። ዓለም አቀፍ መድረክ ምሽቱን ተቀይሮ አድሯል። በመንግስታቱ ድርጅት ጠቅላላው ጉባኤና በዘጥታው ምክር ቤት የተላለፉ ውሳኔዎችም የዚሁ ምስክር ሆነዋል። በአንድ አጀንዳ ላይ እንዴት የኪም ጆንግ ኡን መንግሥትና የአሜሪካ መንግስት ሰዎች ተስማምተው እጅጉን በበጎ የሚታይ ቢሆንም የኮሪያ ዓላማዋ ግን አንዱ ሲነካ ሌላው እንደ ተነካ ይቆጠራል የሚለው የደህንነት ውል ካሰረችላት ሩሲያ ጋር ጉዳዩ በግልጽ ትስስር ያለው እንደሆነ ተነግሯል። ለዚህም ነው ቀድሞውንም የሩሲያው ፕሬዝዳንት ቭላድሚር ፑቲን ሌሎች አማራጭ ለዓለም እንጂ አንድ ኃይል ፕላኔቷን መምራት የለበትም በሚል ሲሰሩ ነበር። መንገዱ ዛሬ ሳይሳካላቸው አልቀረም። ለዛውም አሜሪካን የምታህል ሀያል ሀሳባቸውን እንድትጋራ አድርገዋል የሚባልላቸው አሜሪካ የዩክሬን ጦርነት በተመለከተም መንግስታቱ ድርጅት የውሳኔ ሀሳቦች ላይ ከአንድ አይ ሁለቴ ለዛውም በአንድ ምሽት ከሩሲያ ጎን መቆሟም ይህንኑ ያረጋገጠ ሆኗል። ምንም እንኳን ዛሬ የሩሲያ ፖለቲከኞች እያንዳንዷን የአሜሪካ ፖለቲካ እርምጃ በጥርጣሬ ለማየት ቢገደዱም አሁናዊ አካሄዱ ግን የትራምፕ አዝማሚዎች ወደ ፑቲን እንደሆነ ነው። በርግጥም ወታደራዊ የበላይነቱን የተቆጣጠረው ክሬምሊን በመሆኑ በጦር ሜዳውም ይሁን በዲፕሎማሲያዊ ፖለቲካዊ መደራደሪያ ጉልበት እንደሚኖረው ሳይታለም የተፈታትኖለታል። የሩሲያና የዩክሬን ሶስተኛ ዓመት ጦርነት አስመልክቶ የአውሮፓ ህብረት ኮሚሽን ፕሬዝዳንት ኦርሱላ ፎን ደር ላይን ጨምሮ መሪዎች ከብ ገብተው ዜሌንስኪን ቢያብረቷቸውም የዲፕሎማሲያዊና የጦር ሜዳው ብሎ የዩክሬን ልትቋቋመው የማትችለው ጫና መጥቶባታል። አሜሪካ ለፕሬዝዳንት ፑቲን የ የተመቻ አቋም ማራመዷ በተለይም የዶናልድ ትራምፕ አስተዳደር በጦርነቱ ላለፉት ሶስት አመታት የማይናወጥ ድጋፍ ለዩክሬን እናደርጋለን ሲል የነበረውን የባይደን አስተዳደር ውጥን መለወጡን የሚያስገነጽብ ሆኗል። ዋሽንግተን ሩሲያ ዩክሬን ላይ እየፈጸመችው ያለውን ጥቃት የሚያወግዘውንና የዩክሬን የግዛት አንድነት የሚደግፈውን በጠቅላላ ጉባኤ የቀረበውን የረቂቅ ሀሳብ መቃወሟ፣ አሜሪካም እንዲሁም በፀጥታው ምክር ቤት ጦርነቱ መቆም አለበት የሚለውን እንዲሁም ሩሲያን ከማውገዝ የተቆጠበውን ረቂቅ ሀሳብ ማቅረቧ ዋና ማጽደቋም ሩሲያን እንደምትደግፍ በግልጽ ያመላከተ ነው። ዋሽንግተን ሩሲያ ዩክሬን ላይ የፈጸመችው ያለውን ጥቃት የሚያወግዘውን እና የዩክሬን የግዛት አንድነት የሚደግፈውን በጠቅላላ ጉባኤ የቀረበውን የረቂቅ ሀሳብ መቃወሟ አሜሪካ፣ እንዲሁም ለፀጥታው ምክር ቤት ጦርነቱ መቆም አለበት የሚለው እንዲሁም ሩሲያን ከማውገዝ የተቆጠበውን ረቂቅ ሀሳብ ማቅረቧና ማጽደቋም ሩሲያን እንደምትደግፍ በግልጽ ያመላከተ ነው። አሜሪካ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቀረበውን የሩሲያ በዩክሬን ላይ ፈጸመ የሚያደርጋቸውን ወረራ የሚያወግዝ የውሳኔ ሀሳብ በመቃወም ባልተጠበቀ ሁኔታ ለሩሲያ ድጋፏን አሳይታለች። አሜሪካ በዩክሬን አውሮፓውያን የሚደገፈውን የውሳኔ ሀሳብ በመቃወም ከረጅም ጊዜ አጋሮቿ ጋር ሆድና ጀርባ ሆናለች። ሩሲያ በዩክሬን ልዩ ያለችውን ወታደራዊ ዘመቻ የከፈተችበት ሶስተኛ ዓመትን አሳልፏል። ይህ የውሳኔ ሀሳብ የጸደቀውም አምስት የአውሮፓ ቋሚ የጸጥታው ምክር ቤት አባላት ሳይደግፉት እንደሆነም ተሰምቷል። አሜሪካ በተባበሩት መንግስታት ለአውሮፓውያን አስደጋጭ በሆነ ሁኔታ ከሩሲያ ጋር ያበረችው የትራምፕ አስተዳደር ጦርነቱን በማስቀም ጉዳይ ከሞስኮ ጋር እየመከረ ባለበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ በዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ላይ እያደረጉት ያሉትን ትችትም አጠናክረው ቀጥለዋል። አውሮፓውያን አሜሪካ በዩክሬን ጦርነት እያሳየችው ያለውን የፖሊሲ ለውጥ ለማስተካከል እየተሯሯጡ ይገኛሉ። አውሮፓውያን የሚደገፈው በተባበሩት መንግስታት ጠቅላላ ጉባኤ ላይ የቀረበው ውሳኔ ሀሳብ በ93 ድምፅ ጸድቋል። ሩሲያ በዩክሬን ላይ የከፈተችው አጠቃላይ ጦርነት ለሶስት ዓመታት መቀጠሉን በስጋት እንደሚያዩና ለዩክሬን ብቻ ሳይሆን ዓለም ላይ መረጋጋት ለረጅም ጊዜ የሚቆይ አሉታዊ ተጽዕኖ ይኖረዋል ሲል የጠቀሰው የውሳኔ ሀሳቡ የዩክሬን ጦርነት ሰላማዊ መፍትሄ እንዲያገኝ ጥሪ አቅርቧል።